በፍኖተ ሰላም ከተማ በህግ ከለላ ጥላ ስር የሚገኙ ታራሚዎች በማረሚያ ቤት ቆይታቸው ነገን የተሻለ ለማድረግ የሚያግዟቸውን የተለያዩ ስልጠናዎች እንዲያገኙ ይደረጋል። ይህም በቀጣይ ወደ ማህበረሰቡ ሲቀላቀሉ አንድም በኢኮኖሚ ሌላም ደግሞ ከመሰል የወንጀል ድርጊቶች ራሳቸውን ለመጠበቅ ጥቅሞ ጉልህ ስለመሆኑ ይናገራሉ። በሸማ ስራ በጣም ለዋጭ ነው። የሸማ ስራ ከጀመርነ አሁኔ ከጀመሩ አምስት ወሬ ነው። በዚህ አምስት ወሬ ወደ አስራ አምስት ጋቢ ምናምን አለኝ። በዚህ ሙያ በጣም ይሄን ሙያ መልመዴ በጣም አስደስቶኛል። ወጥቼም ራሱ ይሄን ሙያ ለመስራት ፍላጎት አለኝ። ይለውጠኛል ብዬ አስባለሁ። አሁን እየሰራ ያለሁት የሸማ ስራ ነው። እዚህ የተለያዩ ስራዎች አሉ። አንዱ ዋናውና የገቢ ማስገኛ ሆኖ እያገለገለ ያለው የሸማ ስራ ነው። አሁን የሸማ እየሰራሁ ነው ያለሁት። ታራሚዎቹ በቆይታቸው ከሸማ ስራ ባሻገር በሌሎች ዘርፎችም ተሰማርተው ነገን በተሻለ ለመቀበል ዝግጅት እያደረጉ ናቸው። በስነ ምግባርና ከሌሎች ታንፀው ለመውጣት በሚያደርጉት ጥረትም ለስራ ውጤታቸው የገበያ ትስስር ቢፈጠርላቸው ደግሞ የበለጠ እንደሚበረቱም ያነሳሉ። በዚህ የገበያ ትስስር ቢፈጠርልን የተሻለ ነው። የገበያ ትስስር ማለት ነጋዴዎች እየተረከቡን አይደለም ነጋዴዎች የመግባት አቅም ቢፈጠርልን የተሻለ በጣም እንለወጣለን ብለን እናስባለን። ከማረሚያ ቤት መግባት መታረም ብቻ ሳይሆን ሙያ ለምዶም ጥበብ ይዞ መምጣትም ነው። ለካ መታረም ማለት እንደምናየው እንደምንሰማው ሳይሆን ሙያ ያለምዳል ለካ፣ ስራ ያለምዳል ለካ፣ እዚያ ቤት መግባትም የስራ ገበታ ወይም የስራ ለምዶ መውጣት ነው የሚለውን እንዲማር ማህበረሰቡ እንጠራለሁ እኔ በግሌ ማለት ነው። አምራችና ሰላም ወዳድ ዜጋ ለመፍጠር ተልኮን ይዞ የሚንቀሳቀሰው የፍኖተ ሰላም ማረሚያ ቤት በእርግጥ ለዚህ ስኬት ተግባራዊነት ስራዎችን እየከወነ ይገኛል። በተለያዩ ሙያዎች ታራሚዎችን እየሰለጠኑ በሸማ ስራ፣ በብረታ ብረት ስራ፣ በግብርና ስራ ታራሚዎች በኮንስትራክሽን ስልጠናዎች ይሰጣሉ። አብዛኛው ታራሚያችን በግብርና ስራ የሚተዳደር ከመሆኑ አኳያ በተለይ የግብርና ስራን ከመስኖ ጠለፋ ጀምሮ መስኖ ጠልፎ አትክልቶችን እና የጓሮ አትክልቶችን እና ሌሎችንም ቋሚ ተክል በመትከል አርሶ አደሩን በዚህ መንገድ ታራሚውን እያስተማር ነው ነው ያለን ዘመናዊ የግብርና አሰራር ዘዴን እያስተማር ነው ያለን እና ይሄ አርሶ አደሩ በአብዛኛው አርሶ አደር ከመሆኑ አኳያ ከወጣ በኋላ ይህንን እዚህ የተማረውን ትምህርት በተግባር በማዋል ተጠቃሚ ይሆናል ብለን እናስባለን በማረሚያ ቤቱ በሚሰሩ ስራዎች የሚመረቱ ምርቶችን ለማህበረሰቡ ለማቅረብና የገበያ ትስስር ለመፍጠርም ከአጋር አካላት ጋር በቅንጅት እየተሰራ ስለመሆኑ ይነገራል። በአሁኑ ሰዓት የገበያ ትስስሩ ችግር አለ። ሸማ ሰሪዎች ያመረቱትን ጋቢ ወደ ውጭ አውጥቶ የሚወስድ ነጋዴዎች ነበሩ፣ ድሮ በኩንታል እየገዙ የሚወስዱ ወደ ሌላ ቦታ እየወሰዱ የሚሸጡ። አሁን አካባቢው የእንቅስቃሴ ሁኔታ ችግር በመኖሩ እሱ ትንሽ የተገታበት ሁኔታ ይሄ፣ ትስስር የግድ ያስፈልጋል። ከከተማ አስተዳደር አካላት ጋር እንነጋገርና ወደ ገበያ ወጥቶ የሚሸጥበትን የተመረተው ምርት ወደ ገበያ የሚወጣበትን መንገድ እናመቻቻለን ብለን እናስባለን እንጂ አሁን ባለው ሁኔታ ትንሽ ችግሮች ነበሩ። አሁን ግን እየተፈታ ነው፣ ይፈታል በእርግጠኝነት።